ጤና ይስጥልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ የብሔራዊ መረጃና ደህንነት አገልግሎት 18ኛውን የስድንቅ ዓለም አቀን አከበረ ብሔራዊ መረጃና ደህንነት አገልግሎት 18ኛውን የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ቃል በተለያዩ መርሃ ግብሮች ያከብራል። የኢትዮጵያ ሰንደቅ ዓላማ አገርን ከወራሪዎች ለመከላከልና ነፃነትን ለማስጠበቅ ሲደረግ የነበረው ተጋሎ ምልክት መሆኑን መረበር ላይ የተገኙት የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጄኔራል ሲሳይ ቶላ ተናግረዋል። በአዲስ አበባ ከተማ ባለፉት ለ ለዘጠና ስድስት ሺህ ዜጎች ቋሚ የስራ እድል መፈጠሩን ተገለጸ። ሶስተኛው የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ ተካሂዷል። በጉባኤ የምክር ቤቱ አባላት ከመረጣቸው ህዝብ ጋር ባደረጉት ውይይት መነሻነት ምላሽ ያስፈልጋቸዋል ተብሎ የተነሱ የጥያቄዎች ለከንቲባ አዳነች አበቤ አቅርበዋል። የምክር ቤቱ አባላት በተለይም ከስራ እድል ፈጠራ፣ የአገልግሎት አሰጣጥ፣ ከመልካም አስተዳደርና ልማት ጋር የተያዙ ጥያቄዎችን አንስተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከምክር ቤቱ አባላት ለቀረበላቸው ጥያቄዎችና በከተማ እየተሰሩ ያሉት የልማትና የመልካም አስተዳደር ስራዎችን በተመለከተ ምላሽና ማብራሪያ ሰጥተዋል። በመጨረሻም ምክር ቤቱ ሀብታይ ገብረዝጋበድን ጋብርን የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ እንደሆኑ የቀረበለትን እጩ በሙሉ በማጽደቅ መደበኛ ጉባኤውን አጠናቋል። ከጠብ አጫሪ መግለጫዎችና ኢፍትሐዊ ከሆኑ የቅኝ ግዛት የይገባኛል ጥያቄዎች ልትቆጠብ እንደሚገባ የውሃና ኤነርጂ ሚኒስቴር አሳሰበ። ግዝ በአባይ ወንዝና በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ዛሬም እኔም ከምርኩ ሰርዶ አይብቀል ትርክቷ መቀጠሏን የውሃና ኤነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው ጠብ አጫሪ አካሄድ መቀጠሉን አንስቶ በአገሪቱ ያወጣችው የገር መግለጫ ግብፅ በአባይ ወንዝ ተሳሰስ አለኝ የምትለው የተለመዱ ታሪካዊ መብት የተቃኘ እንደሆነ ጠቅሟል። የግብፅ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝም አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲል ጠቅሷል። ኢትዮጵያ የአባይ ወንዝ በመጠቀም የመልማት ፍላጎትን ለመገደብ የሚደረግ የትኛውንም ጫና ከልማት ጉዞ አያስጎማትም ያለው መግለጫ፣ የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጦርነት ወደኋላ የማይመልሰው እንደሆነ አጽንኦት ሰጥቷል። ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠብጫጫሪ ድርጊት በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶች የቀድማ ቀድሜ መስጠቷን እንደምትከትን አስምሮት ሰጥቷል። የኢትዮጵያ የአረንጓዴ ልማት ኢኮኖሚ ተግባራዊ ላይ ትኩረት ሰጥታ እየሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። በታዳሽ ኃይል የሚሰሩ ተሽከርካሪዎች ለማበረታታት ያለመ አፍሪካ ኢ ሞቢሊቲ ሳምንት ከዛሬ ጀምሮ በአዲስ አበባ መካሄድ አስመልክቶ መርገጫ ሰጥቷል። የትራንስፖርትና ሎጂስቲክ ሚኒስቴር ዴታ በሮ አሰን የትራንስፖርትና ሎጂስቲክስ ዘርፉን ከነዳጅ ጥገኝነት ለማለቃቀቅ በአካባቢና በሰውት የሚደርሰውም አሉታዊ ተጽዕኖ ለመቀነስ ሰፊ ስራ ተሰርቷል ብለዋል። ኢትዮጵያ በታዳሽ ኃይል የሚሰሩ ተሽከርካሪዎችን ለመራታታት በነዳጅ የሚሰሩትን ወደ አገር እንዳይገቡ ያገደች መሆኑን ተገልጿል። በአፍሪካ የኤሌክትሪክ ንቅናቄ ሳምንት በዘርፉ ከኖርዌይ ከሌሎችም አገሮች ልምድ ልውውጥ የኢንቨስትመንት ትስር እንደሚካሄድ ተጠቅሟል። አንድ ሺ ስድስት መቶ ኪሎ ሜትር ርቀት በኤሌክትሪክ ተሽከርካሪ ተጉዘው አዲስ አበባ የደረሰው የኬንያን ቡድን የአዳማ ንፋስ ኃይል ማመንጫን ጎብኝቷል። በቀጣይ ቀናት ታዳሽ ኃይል የሚጠቀሙ ተሽከርካሪ ዙሪያ የንግዛዊ መጠት ስራ እንደሚሰራም ተገልጿል። በመጨረሻም የውጭ ዜና። በእስራኤል እና ሐማስ መካከል የሰላም ድርድር ውሳኔ ተፈረመ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሐማስ እና በእስራኤል መካከል የተደረገው የሰላም ድርድር መርተዋል። ፕሬዝዳንቱ በመካከለኛው ምስራቅ በነበራቸው ጉብኝት እስራኤል ይህንን የሰላም ዕድል እንድትጠቀምበት ማስጠንቀቃቸው የሚታወስ ነው። ሐማስ በጋዛ ታስረው የነበሩ ሀያ ታጋቾችን ያስፈታ ሲሆን እስራኤል ደግሞ ወደ ሁለት ሺ የሚጠጉ ፍልስጤማውያን እስረኞችን ለቃለች። በግብጽ ሻርም አል ሼክ ከትራምፕ ጋር በመሆን ጉባኤውን የመሩት የግብፅ ፕሬዚዳንት አብደል ፋታ አልሲሲ እና ሌሎችም የመካከለኛው ምስራቅ ሀገራት መሪዎች ናቸው። በስብሰባ ላይ ዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ጨምሮ ከሀያ በላይ አገራት መሪዎች መገኘታቸውን የዘገበው ቢቢሲ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።